ቅዱስ መርቆሪዎስ ዘሮም ቅዱስ መርቆሪዎስ አባቱ ኖሃት እናቱ ታቦት ይባላሉ። የእናቱና የአባቱ ሀገር አስሊጥ ይባላል። እርሱ ግን ተወልዶ ያደገው በሮም ነው። ዘመኑ በ251 ዓ ም ነው። ኖሃት ከአባቱ ጋር ለአደን ይወጣል። ከዚያ ገጸ ከለባት ነበሩና ሊበሏቸው መጥተው አያቱን ሲበሉት አባቱን ግን መልአኩ መልካም ፍሬ ከርሱ ይወጣልና እንዳትነኩት ብሏቸው ሳይበሉት ቀርተዋል። ከዚያ በኋላ በጌታ ፍቃድ ገጸ ከለባቱ መልካም ጠባይና የሰው ባሕሪ ተሰጣቸው። መርቆሪዎስ በተወለደ ሰዓት ፕሎፖሊር አሉት። መፍቅሬ አብ በአባቱ የተወደደ ማለት ነው። አባትና እናቱ ካረማዊነት ወደ ክርስትና ሃይማኖት ገቡ። በዚህ ጊዜ አባት አባትና እናቱ ኖሃትና ታቦት የሚለውን ስም ሲያገኙ ፕሎፖዲር መርቆሪዎስ ተባለ፣ ገብረ ኢየሱስ ክርስቶስ ማለት ነው። ንጉሱም ኖሃትን የሰራዊት አለቃ አደረገው። ገጸ ከለባቱም ይታዘዙት ነበር። ከዚህ በኋላ ኖሃት ሊዋጋ አንድ አላዊ ዘመተበት፣ እርሱም በተሰጠው ኃይል አጠፋቸው። ንጉስ ግን በጦር ሜዳ የሞተ መስሎት የኖሃትን ሚስት ታቦትን ሊያገባ እንደፈለገ ሰምታ መርቆሪዎስ ራስን ይዛ ጠፋች። ንጉሥ አስቀድሞ ይህ ወሬ እንዳይወራ ዞ ነበር ተመልሶ ቢመጣም ያለችበት አጣት። ከዚህ በኋላ ከሮማውያን ጋር ጦርነት ገጠመ። የሮሙ ንጉሥ ክርስቲያን መሆኑን አውቆ ሀገር ከፍሎ ሾሞ አስቀመጠው። በዚያም እንዳለ ከሚስቱና ከልጁ ጋር ተገናኙ። ቤተክርስቲያን ሰርተው በሃይማኖት ጸንተው ሲኖሩ ኖሃት ሞተና በአባቱ ፋንታ መርቆሪዎስ ተሾመ። ያን ጊዜ ዳኪዮስ የሚባል መምለኬ ጣዖት ንጉሥ ነበር። ጠላት ተነስቶበት ለመርቆሪዎስ ምን እናድርግ ብሎ አማከረው። እርሱም በጌታዬ ኃይል አሸንፋቸዋለሁ ብሎ ዘመተ። በጦር ሜዳም ሳለ መልአኩ ሰይፍ ሰጠውና ጠላቶቹን ደመሰሰበት። አምላከ እግዚአብሔርን አስብ ብሎት አረገ። በዚህ ጊዜ ዳኪዮስ ጠላቶቼን ላጠፉልኝ አምላኮቼ ባል አደረግኩኝና ና ብሎ ላከበት ። መርቆሪዎስ ግን ወደ ቤቱ ሄደ። በዚያ ጊዜ መምለኪያ ነ ጣዎት ለአማልክት ዕጣን አላሳርግም ብሏል ብለው ለዳኪዎስ ስለነገሩት ልኮ አስጠራውና ስለ መዘግየቱ እየተደነቀ ከኔ ጋር መተ በዓል አለማድረግህ ለምንድን ነው አለው። ያን ጊዜ ትጥቁንና ልብሱን አውልቆ ወረወረለት። ጌታዬን አልክድም አለው። ዳኪዮስ የመርቆሪዎስን ሰምቶ ተቆጣና በእርጥብ ሽመል አስደበደበው በጅራፍም አስገረፈው። ከዚህ በኋላ በብረት አልጋ አስተኝቶ እሳት ከእግርጌ አነደደበት። እሳቱንም ደሙ ተንጠፍጥፎ አጥፍቶለታል። ከዚህ በኋላ ፈርቶ በብረት ማሰሪያ አስሮ ወደ ቄሳሪያ አላከው። በቄሳሪያ ብዙ ከተሰቃየ በኋላ ራሱን በሰይፍ ተቀልቶ በሰማዕትነት አረፈ። ከረፍቱም በኋላ በቤተ ክርስቲያኑና በሥዕሉ ብዙ ተአምራትን አድርጓል። ዑልያኖስ በነገሰ ጊዜ ባሲሎስ የሚባለውን ጳጳስ አሰረው። በታሰረበት ቦታ ሥዕሉን አይቶ ሲማፀን ድንገት ሥዕሉ ሄዶ ዑልያኖስን ወቅቶት ከጦሩ ደም እየተንጠፈጠፈ መጣ። ያን ጊዜ የክርስቶስ ሰማዕት ያንን የጽድቅ ጠላት ገደልከው ቢለው፣ አዎን እንደማለት ማለት ስዕሉ ዘንበል አለ። ፈረሱ የሰው አንደበት ተሰጥቶት ከአፉ የእሳት ነጸብራቅ እየወጣ ለአሕዛብ ወንጌልን አስተምሯል። የዕረፍቱን መታሰቢያ ኅዳር 25 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።